ገባሻል። ስለዚህ ዮናስን ማሰራት ይችላል። አዚ ኢየሱስ ወጥቀቃይ በስር ያለ ወጥቀቃይ ስለሆነ ዮናስ ደግሞ ሲስተር ሼፍ ይሆናል፣ ወጥቀቃይ ስለሆነ። ሚቱ ደግሞ ረዳት ወጥቀቃይ ባለፈው ቪዲዮ ብንሰራ ስሷም ገብታ ምናምን አቋትም እኮ አንድም ቪዲዮ ላይ አልገባሽ። አስከፍ የሆነ ውድድር ጊዜ ነበርሽ

አእን፣ ምንድን ነው? ማለት ምን ማለት ነው? እረስቸገው ነው። እረስቸገው ነው። ምንድን ነው ልጅ አለው። ከአሁኑ ሁለት አመት በፊት ወልዶ አምጥቶ እኔ ጋር ልጅ

ታሪኩን ንገሪኝ። የሚስቱ ነው ታሪኩን ነው ነገር የትም ዘርግፈ ድጋሚ ደግሞ እዚህ ጋር እንትን ተላለን። በኋላ ለብቻ እናውራ። ምንም ለብቻ የምታወሪ ነገር ምንድነው? ነገር ዛሬ

ሰሙማን ነው ያለው። ማረጃ ነው ሰሙማን አቤል ይባላል። አቤል ሰሙማን ቦታ ቢሆን አቤል እና ቃየል ምናን በለ ጭራሽ እዚህ ጋር ልጅ